በአሁን ሰዓት ከአብይ አህመድ ወይም ከሆዴድ አገዛዝ የከፋ የምናስቀድመው ጠላት የለም አለ። ባለፈ ነገር ላይ ደግሞ ተቸክለን አንቆምም። ከማናቸውም አካላያት ጋር ትብብር ምናደርገው የአማራን ህዝብ መሰረታዊ ፍላጎቶች እና የተነሳንበትን አላማ እስካስጠበቅና ለስር ነቀል ለውጥ እስከተዘጋጁ ድረስ ነው አለ አርበኛ ዘመነ ካሴ። ከዚህ ውጭ ምናል ዶክተር አምባቸው እንዳለው የአማራን ህዝብ ጥቅም አሳልፈን አንሰጥም። በአማራ ህዝብ ጥቅም ላይ ከማንም ጋር አንደራደርም የምትል ንግግሯን ታስታውሳላችሁ። ይሄ ለሞታ በቀው በአማራ ህዝብ ጥቅም ላይ ካልተደራደርክማ፣ ማትደራደር ከሆነማ ትገደላለህ ተብሎ ተገደለ። በአማራ ህዝብ ጥቅም አልደራደርም ያለው እነ ጀነራል አሳምነው ተገደሉ። ላለፈው ስርዓት ፍትህ እንጠይቃለን። ላለፈው ጥፋት ፍትህ እንዲያገኝ እናደርጋለን የአማራ ህዝብ አሁን ባለው ሁኔታ ግን የአማራ ህዝብ መሰረታዊ ጥያቄዎችና ለህልውና ትግል የተነሳንባቸውን ጉዳዮች የሚያከብር ማንኛውም አካል ጋር በጋራ ሆነን እንታገላለን። ይሄ የሁለቱም አካል አቋም ነው እስከሚገባኝ ድረስ። እና እየሆነ ያለው ምንድን ነው? ሪያሊቲው ምንድን ነው? ሶ ጃርት የሆኑ አካላት አሉ። በአማራ ትግል ውስጥ ነቀዝ ሆነው ጠቅላላ በማዳበሪያው ወይም በጆንያው ያለውን ሰብል ወደ አመድነት መቀየር የሚፈልጉ አካላት አሉ። ቢሳካላቸው አንድ ሆኑ ተባበሩ የሚለውን ነገር ጭቃ መቀባት፣ ህዝቡን ተስፋ ማስቆረጥ። በዚህ በኩል ያገዛዙ ፕሮፓጋንዳ እጅ ተቆረጠ እንትን ተቆረጠ ምናምን አለ ገለመሌ ፕሮፓጋንዳ ይነዛል። በዚህ በኩል አዛኝ መስለው የአማራ ህዝብ ትግል ምናምን አዛኝ የሆነ ኮ ዋጋ መክፈል አዛኝ መስለው ደግሞ በየቀኑ እያንዳንዱን አመራር ጭቃ ሲቀቡ ይውልልሃሉ። የሚደንቀኝ ሳይሰሩና ዝም ሲሉ ብዙም አይነኳቸውም። አርበኛ ዘመነ ካሴ አንድ ማንኪያ ቀንነት ሐሳብ ከማምጣቱ በፊት አንድ ቀን ስሙን ጠርተውት አያውቁ። ያለፈውን ነገር እንተው፣ ጸብና ቁርሾን እንተው በቅንነት እንነጋገር ያለፈውን በቃ እንቶ ከትግላችን ከቆምንበት ዓላማ አይበልጥም። አሁን በቅንነት እንተባበር አሁን በቅንነት አብረን እንቁም ሲል ተረ እርብርብ በቃ በለው በለው እርብርብ ከሌሎች ወንድሞቹ ጋር ተቃርነዋል፣ ተጋጭቷል ብለው ሲያስቡ ደግሞ ጀግና ጀግና ማንም ሰው አንድ ለመሆን እንቅስቃሴ ባደረገ ቁጥር ዘመቻ ይከፍቱበታል። ለአማራ ትግል ግን ሐሳብ ይመስለው ነው ዘመቻ የሚከፍቱት። እኛ እናቅልሀለን ነው። ፖለቲካውን እኮ እውነት ለመናገር እጅ ግሩን እኮ አያውቁትም። አንድ የሆነች አጋጣሚ ተንጠላጥለው ስማም አገኙ፣ ተንጠላጥለው አንዳንዶቹ እኮ እንደው እውነት ለመናገር ይህ ህዝብ ምስክር ነው። ደግሜ ከዚህ በፊት ምለው ነበር፣ የታዘለ ሰው የከተማውን ርቀት አያውቀውም። ወዲ አዶና፣ ወዲ ቁልጭ፣ ወዲ ሰገጥ፣ ወዲ ምና፣ አንተ ስለ ሰላም ለመስበክ ወዲ ሴጋው ወይም ደግሞ ወዲ ቁልጭ ምናምን፣ አዶና የምትባል ደምቆ ስለ ኢትዮጵያ ልትሰብከን አችልም። አንተ ዝንጀሮ አንት ወራዳ ሰው ጅን ነው ሲከተል ነበር። አንተ ግን አንድም ቀን በአማርኛ ሙዚቃ ጨፍረህ ፖስት አድርጋ አታውቅም። አንተ ውዳቂ ትግሬ ኪድሚ ኪሊ ሚ ማንም ታታል ይሄ ሌባ አንድ ቀን በአማራኛ በአማራ ዘፈን ፖስት አድርጎ አያክም። በትግሬኛ ነው። አይተው እኮ ነው። ሁ ዩ አር መቀሌ ግባ። ምን አባት አረግልናል? ወራዳ ቁልጣላ ቆዳ ቆረቆንዳ አንተ ውዳቂ አብያ ነው። እናንተ ውዳቂዎች፣ አዳነች አበብ አንቺ ማሀይም ሌባ ቆርጠናክ፣ አንተ ሌባ፣ ወዲ ሴጋ ወዲ ቁልጭ ወዲ ወዲ ምናምን አዶና እየተባልክ ልክስክስ ሰላም እንደ ቴዎድሮስ አፍሮ እንደ ጣውንቱ ለሁለት ዓለም የሚንቀሳቀሱባቸው እኮ ጣውንት ብየዋል። ፍቅር ያሸንፈ ዳናና አንተ ሌባ አዶና የምትባል ወዲ ሴጋው ዓለም እሱ ፖለቲከኛ አይደለም። ደግሞ አንዳንዶች ይወጡና አንቺ ገርዳሜ፣ አንት ገርዳሜ፣ የምን አባት ፖለቲከኛ አይደለም፣ ፖለቲከኛ አይደለም። በፖለቲካ ኮኑ እናት አባቱ ሙልጭ አርገው ገለውን ፎቅ የያዙት አንት ቀዳዳ ፍቅር ምትለን የምን አባት ፍቅር አለ ኢትዮጵያ ውስጥ? ፍቅር አሜሪካ ነገር የለም። ቀዶና እየተባልኩ ወዲ ሴጋ ወዲ ላጥላት ወዲ ወሸላ ወዲ ጩርቅ ወዲ ሰግጥ ወዲ ሌባ የተማርከው ነው ከናት ካባት ካይቶች አንተ ሌባ ኦርቶዶክስ ለማታለል አገጩ ላይ ቀብቶ ሲመጣ የሚያምን ሰገጤ ህዝብ ነው የሚያናድድ እሱ ማይሰገጠ ነው። ኦሬዲ ሞራልም የለው ቤተሰቡን ሰግጦ ነው ገሎ የመጣው፣ ሰግጦ ነው የዘረፈ፣ ሰግጦ ነው እየኖረ ያለው እሱ አገጩ ላይ አረንጓዴ ቢጫ ቀይ ይዞ የመጣው ይሄን ሰገጤ አማራ ቤተ ቤተክርስቲያን ስለሚያገኘው እያለ እንዲከተል ይሄን ሰገጤ ደግሞ ቆርጠላችሁ።